ታላቁ የኢትዮጵያ ህዳሴ ግድብ ዓለም አቀፍ የመልማት መብትን በጠበቀ መልኩ እየተገነባና ኢትዮጵያ በዲፕሎማሲ ረገድ ከፍ እንድትል ያደረገ መሆኑን የአማራ ክልል ፍትህ ቢሮ ምክትል ኃላፊ ዶክተር አያሌው አባተ ተናገሩ። ኢትዮጵያውያን ለነገው ትውልድ የተሻለች ሀገር ለመገንባት በህዳሴው ግድብ ያሳዩትን መተባበር በሌሎች ፕሮጀክቶችም ሊተገብሩት እንደሚገባም አሳስበዋል። አማራ ሌቁ ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን ትልቅ ብስራት፣ ለዓለም ሀገራት ያስገረመና ያይቻልም መንፈስን የሰበረ ግድብ ነው። አንዳንድ ሀገራት ሲያሰሙት የነበረው ተቃውሞ ዓለም አቀፍ የመልማት ህግን ያልተከተለ እንደነበረም የአማራ ክልል ፍትሕ ቢሮ ምክትል ኃላፊ ዶክተር አያሌው አባተ ተናግረዋል። አንቀጽ 41 ላይ አንቀጽ 4 ላይ ሄደን ስናይ የመልማት መብት ህገ መንግስታዊ መብት ነው ለኢትዮጵያውያን ማለት ነው። ሁለተኛ በዓለም አቀፍ ደረጃም ላይ እስከ ዛሬ ድረስ የተስማማናቸው በልማት ማዕቀፍ ውስጥ ያሉ ስምምነቶችን ስናይ መልማት ራይቱ ዴቨሎፕመንት ለአንድ ሀገር መብት ነው የተሰጠ መብት ነው። ይህንን የመልማት መብቴን ልጠቀም ነው ጥያቄው የነበረው። በዓለም አቀፍ ደረጃም ትልቅ የሆነ የዲፕሎማሲ ውጤት ነው ይሄ። ስለዚህ ኢትዮጵያ ዛሬም እንደ ትናንቱ የዲፕሎማሲ ከብ ሆና አሸናፊም ሆና መቀጠል ምንችል ናት። ከትናንትም ጥያቄዋ የፍትህ ነው፣ ዛሬም የፍትህ ጥያቄ ነው ያላት ነገም የፍትህና የርትእ ጥያቄ ነው የሚኖራት። ከዚህ ልትዘል አትችልም። ኢትዮጵያና ኢትዮጵያዊ መሆን በራሱ የፍትህና የርትእ ምሳሌ መሆን ነው እና ተምሳሌት መሆን ነው። በህዳሴ ግድብ ዙሪያ በየጊዜው የተለያዩ ስምምነቶች ተደርገው ነበር ያሉት ዶክተር አያሌው ጎረቤት ሀገራት በሀሳቡ ባይስማሙም ኢትዮጵያ መልካም ጉርብትናን በጠበቀ መልኩ በህዝቦቿ ትብብር ግድቡን አሳክተዋለች ብለዋል። ከዚህ በፊት የተለያዩ ስምምነቶችን ለማድረግ ተሞክሮ ነበረ ህዳሴ ግድብን በተመለከተ ማለት ነው አንድ የትብብር ማዕቀፍ ራሱን ችሎ አንድ ኮንቬንሽን ፍሬምዎርክ እንዲቋቋም ተደረገ። እዛ ኮንቬንሽን ፍሬምዎርክ ላይ ዊዝድሮ አረጉ ሁለቱ ሀገሮች ዘግተው፣ ትሪፓርታይት አግሪመንት ተባለ። ትሪፓርታይት አግሪመንቱም ላይ በሰላ መንገድ መጠው አርጊው ማድረግ አልፈለጉም፤ ይሄም ውድቅ ሆነ። ስለዚህ አሁን እኛ ወንዛችን ላይ የገደብ ነው፤ ሌሎችን እንዳይጎዳ አድርገን ነው ተሻጋሪ ወንዝ ስለሆነ የገደብ ነው። ኤሌክትሪክ ብቻ ነው የሚያመነጨው፤ ከዛ የዘለለ ነገር የለውም። መልካም ጉርብትናንም ያሳየንበት ነው ማለት ነው። በትብብር መንፈስ በጋራ መስራት ለቀጣይ ትውልድ የተመቸች ሀገር ማስተላለፍ ከዚህ ዘመን ትውልድ እንደሚጠበቅም ነው ምክትል ቢሮ ኃላፊው የተናገሩት። በትብብር መንፈስ አንድ ላይ ካልሰራንና ላብ ካላፈሰስን ደም ካልሰጠን ይሄ ጄኔሬሽን ዋጋ ካልከፈለ ለሚቀጥለው ጄኔሬሽን ምዳ ሆነን ነው የምንቀጥለው። ስለዚህ ይሄ መንፈስ ሊይዘን ይገባል። ይሄ መንፈስ ሊሰራጭና በሁላችንም ሊሰርጽ ይገባል። ይህንን አይነት ፕሮጀክት አፈጻጸም ሌሎች ላይ ማሳየት ይጠበቅብናል። ግጭትን ማቆም ለልማት እጅ መዘርጋትና መስራት ይጠበቃል። ኢትዮጵያ ከተቀየረች ልትቀየር የምችል ኢትዮጵያውያን ልንቀየር የምንችለው በስራ ነው እንጂ በሌላ አይደለም በሌላ አይደለም። የስራ ሁኔታን ማመቻቸት ያስፈልጋል። ከመንግስት የሚጠበቀውም ትልቅ ነው ከዚህ አኳያ ማለት ነው። ከህዝቡ የሚጠበቀው ሲል በጣም ብዙ ነገር ነው። ህዝቡ አንድ የእኔ ነው የሚለውን መንፈስ በደንብ አድርጎ በውስጡ ማስገባት የኔ የሆነ ነገር መጠበቅ አለብኝ ማለት አለብ። የኔ የሆነ ነገር መንከባከብ አለብኝ ማለት ነው። የኔ ከሆነው ነገር መጠቀም አለብኝ የሚለውን ሳይቀር ማለት ነው፣ አብሮ መያዝ መቻል አለበት። ሀገሪቱ የጀመረችው የልማት ጉዞ እንዳይገታ ችግሮች ሲከሰቱ በውይይትና በምክክር የመፍታት ባህል ሊዳብር እንደሚገባም ተገልጿል።